ወንድሜ ይህን ሰሞን እኔና ልጄ ምንም ምግብ የሚባል በዓይናችን ዝር አላለም። እባክህን ርዳ። እኔም ልብሶ ልብስ አጥቻለሁ ይህኛው ብቻ ነው ያለኝ። እባክህን ርዳ። በህይወት ውስጥ ገንዘብ ከሌለ ህይወት ምንም ተራ ነገር ናት። እድሜው ስንት ነው? አሁን አስር ዓመቱ ነው። የእኔም ልጅ አስር ዓመቱ ነው። በእርግጥ ማሁን የገዛነው ልብስ ለሱም ይበቃዋል የእኔ ልጅ። ምን ታስባለህ? ዛሬ የገዛነው ነው ልብስ ለአንድ አቅመ ደካማ ልጅ ብንሰጥ እኛ ነገ መተን መግዛት እንችላለን። ስጣው፣ ችግር የለውም። በጣም ነው የማመሰግነው እ የት አካባቢ እንደምትኖሩ ማወቅ እችላለሁ? እታች ድልድዩ ስር አካባቢ ነው የምንኖረው። አንዳንዴ ግን ላንኖረው እንችላለን። ምክንያቱም በአቡል ሀይር የተባለ የበጎ አድራጎት ድርጅት አለ። እዛ እየሄድን ራባችንን በሚገባ ነው የምናስታግሰው። ከዛ በኋላ ድልድዩ ስር ታገኘናለ። ጥሩ ነው ስመጣ እዚህ አካባቢ እንደማገኛችሁ እርግጠኛ ነበሩ ነበርኩ እንዴት ልትመጣ ቻልክ የሁሉ ነገር ደግሞ ምንድን ነው እነዚህ በሙሉ እቃዎች ልጅ ነበሩ አሁን ግን ሙሉ በሙሉ ለአንተ ልጅ ሆነው አሉ አልገባኝም ልጅ የሆነ ነገር አለ በካንሰር በሽታ ምክንያት ልጅ አጥቼዋለሁ ምን ልጅ የሶስት አመት ሙሉ በካንሰር በሽታ የተሰቃየ ነበር ሞት አፋፍ ላይ እያለ ምን እንዳለኝ ታውቃለህ አባዬ እኔ ስሞት ትላንት ላገኘ ነው ልጅ በሙሉ መጫወቻዎችን ስጠው። እኔ በበሽታ ነው የምሞተው። በራብ የሚሞቱ ሰዎች በጣም ያሳዝኑኛል። በህይወት ስላላቸው ፈጣሪ ነ መስግ ነው። ህይወት በገንዘብ የምትገዛ ቢሆን ኖሮ ለልጅ አንድ ሺህ የሚያያለን ህይወት እገዛለት ነበር። አሁንትና ልጅ በጣም ሀብታሞች ናችሁ። ምክንያቱ ነገ ማየት ትችላላችሁ። ታሪኮ፣ ከገባችሁ የራምዚ ሪ ስቴትን አካውንት ከስር ሜንሽን አድርጌላችኋለሁ። ሁላችሁም እየገባችሁ ፎሎ በማድረግ ከባበል ኸይር ጋር ከጎናቸው ነው።